ሰላም ሰላም፣ እንዴት ናችሁ? አሰላሙ አሌይኩም ረህመቱላሂ ወበረካቱ የጃና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትረፍረፍ ይበርልኝ። ሰላም ሰላም፣ ክርስቲያን ቤቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። እንግዲህ ወጥቶ ከሚያስቀን ነገር ደግሞ አላህ ይጠብቀን ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት በጣም የሚያሳዝን ማለት ነው። ሴፍዬ ደግሞ አሞታል። እንግዲህ ሴፍ ማለት ነው እንደዚህ አይነት ነገር አይገባህም፣ ሴፍዬ ማለት ነው። ምን ሆኖ ነው? ግን ምን ነክቶት ነው? ሴፍዬ ያመመው ማለት ነው። በጣም ነው ያሳዘነኝ። ወላሂ፣ የሚስቅ ሰው እኮ በሽታው አይታወቅለትም። እንደዚህ የሚስቅ ሰው፣ ከሁሉ የሚቃለድ ሰው በሽታውን አይታወቅለትም። እውነት ሴፍዬ፣ እውነት ነው እውነት። ግን አሞት ነው። እኔ በጣም ሲዘዋወር አይቼ ነው የሱ ፎቶ ማለት ነው። እና እውነት አሞት ነው። አረ አይመምህም። እውነት ምንም አይንካ ሴፍዬ፣ ምንም አይንካ። ይህ የሚስቅ ሰው፣ የሚቀላለድ ሰው፣ የሰው ጥሩ ነገር የሚያስብ ሰው ሁሌ በቃ ምን ሰው እንግዲህ፣ ያንተ ጋር መጥቶ ሁሉም ተደስተው ስቆ ፈታ ዘና ብሎ ነው የሚሄደው። እና ሴፍዬ እውነት ያንተ አይገባህም ማለት ነው። አይገባህም። እውነት ምንም አይንካ። ምንም አይመምህም። ምንም አትሆንብን ወንድማችን፣ እንወድሃለን። እውነት እንወድሃለን። ሴፍዬ ምንም አትሁን። አንተ ጋር ስንት ጥሩ ጥሩ ሰው እኛ እየላክን፣ ሁላችንም የመደም ቅመሞች ሴፍዬ አደራህን አንተ ጋር አቅርብልን፣ አንተ ጋር አቅርብልን፣ ያ ሰው እንደዚህ ቦታ አቅርብልን፣ ጥሩ ሰው አለ ብለን አንተ ጋር ስንት መልእክት እየላክን፣ አንተ ደግሞ እንደዚህ አይነት ደግሞ አይገባህም ሴፍዬ ማለት ነው። ምንም አይንካህ፣ እውነት ምንም አይንካህ ማለት ነው። የልጆች የተቀመጥላቸው ሴፍዬ እኔ ወላሂ በጣም ነው ያዘንኩት። እዛ ላይ ሳይህ እውነት ትፍራ ያንተ አይገባም እንደዚህ ተኝተ ሳይህ ማለት ነው በጣም ነው የደነገጥኩት ማለት ነው። እና ሴፍዬ እውነት አይዞ አላህ ጨርሶ ይማረ። እነሱ ቤተሰቦቼ አንዳንዴ እኛ ስንስቅ ማለት ነው፣ አንዳንዴ ችግራችንን ሳይ የሚያውቅልን ሰው የለም ጉዳታችንም ስንታክል እንደምንጎዳ ስንት አይነት ስንት ነገር ስንት በሽታ እንዳለብን አናቅም ማለት ነው። ግን እኛ እየሳቅን ምን ያህል እናሳልፈዋለን ማለት ነው። ግን ያ ሁሉ እንዳለህና ራሳችን ነው የምናውቀው ማለት ነው እና ይሄኔ፣ ስንት ሰው ስንት ሰው ነው እስቲ እናንተ እንደዚህ የቀልድ ቀልድ የተኛ ቀልድ ቀልድ ሐኪም ቤት የገባ ስንት ሰው ህይወቱ የሚጠፋ አለ። እና ሴ ብዬ አይዞህ ማለት ነው። ምንም አይንካ እውነት፣ ምንም አይንካ የሁሉም ሰው በጣም መልካም ሰው ነው። በጣም ጥሩ ሰው ነው። ተውሉም ተጫዋች ነው። ከሁሉም ከሞተ ከሞት የምታለቅስ ከተቸገረ ሁሉም ምታለቅስ እንደገና ደግሞ እና ቤተሰቦች በጣም ነው ወላሂ እና ሴ ብዬ እኔ ሳይ ማለት ነው። ወላሂ ደነገጥኩኝ ማለት ነው። እንዲህ ምን ሆነ ብዬ ማለት ነው። ምችለታ ነው አይቼዋለሁ። ግን ምን ሆነ እውነት ስታኝ ምን ሆነ ነው? አይዞ አባቴ እውነት ልጆችን ተቀመጠላቸው። እኛ ጋር የቀልድ ቀልድ ሰው እንዲተኛና መጥፎ ህይወት ውስጥ ነው የሚገባው ማለት ነው። እና ፈጣሪ ሆይ እውነት አላህ ባለህበት ይጠብቅ። አላሁ አቤት አረይ በቃናል እንደዚህ። ወላሂ የእኛ አገር ከተኙ አንድ አይነሱ ሐኪም ቤት ከገቡ አንድ አይወጡ። እና ሴፍዬ እውነት ተነሳ ተነሳ ተነሳ፣ እውነት ተነሳ፣ እንዳተኛ ተነሳ ተነሳ፣ ለቀሆ ተነሳ ማለት ነው። አይዞ ወንድማችን፣ አይዞ አይዞ፣ እኛም ተጎነን ነን ማለት ነው። ምንም አይንካ እውነት ሴቪዬ ምንም አይንካ። የእኛ የኛ ፋንዲሻ የኛ ቀል የኛ በቃ ሁሉም ነገር ምታስቀን የሁሉም ነገር ምታ ምታዘጋጅ ሴቪዬ እውነት፣ እኔ ባንተ በኔ አፋንተና አልጠራም ማለት ነው። በምክንያቱ ያው በጣም ጥሩ ሰው ነህ፣ ደግሰው ስለሆንክ ነው። ጥሩ ሰው ደግ ሰው በተቸገረው ምታለክስ እና እውነቴ ነው የምላችው። ኢትዮጵያ ውስጥ ማለት ነው እንደዚህ የቀልድ ቀልድ ሐኪም ቤት የገቡ ብዙዎቻቸውን የቀሩ አለ ንድዚ እንደዚያ ያድርገው እንጂ ማለት ነው እና ሴፍዬ እውነት ተነስተ መቋቋም ሞክር ማለት ነው ተነስ ማለት ነው ለቀሁ ውጣ። ሐኪም ቤቱ አተኛ አተኛ እንደዚህ ማለት ነው። አረ ሴፍዬ እንደዚህ አተኛ። እውነት በጣም ነው የሚከብደው በጣም ይከብዳል እና እውነት በጣም ነው ቤተሰቦች። እናንተኮ ሰው እኮ እንዲ ሲስቅ ያ ሰው ለማስቀየም ብሎ የመጣ ቢሮውን የመጣ ሰው በደንብ ያስተናገደ ስቆ ያ ሰው የሚያመው አይመስለንም የሚያጣም አይመስለንም የሚቸግረውም አይመስለንም። ግን ያለበት ችግር ችግሩን ያለበት ህመሙን ያለበት ስቃዩን ራሱ ነው የሚያውቀው ማለት ነው። ያው ስራ ተነስቶ ሲሄድ ስራ ላይ ሲገባ ይሄ ሰው ጥሩ ሰው ይመስላችኋል ጥርስ ሲስቅ ከማንም ጋር ሲጫወት ከተቸገረው ጋር በጣም ዋህ ነው፣ ደግሞ በጣም ወላሂ በጣም ዋህ ሲያለቅስ ራሱ ልክ የለውም ማለት ነው። እንደ ሴት ነው የሚያለቅሰው ማለት ነው። ሴትም እንኳ እንደዚህ የሚያለቅሰው የለም ማለት ነው። እና በጣም ነው ያሳዘነኝ። ሁላችሁም የገባችሁ አላሂ ይማረው በሉት። እውነት አላሂ ይማረው። ኧረ ምን ነው ምን ነው አባታዬ፣ ኢትዮጵያ ውስጥ ይበቃናል። በቃ በቃ በዛው ኮ በቃ ወቶ ወቶ እየቀረ ሰው ብዙ አለ እና ይበቃናል። አሁን ደግሞ አላሁን ደግሞ ያላችሁትን ወይም ደሞ አለ የጠበቅንን እኛ እንደዚህ አይነት ነገር አንፈልግም። እንዴ እኛ ሰፍዬ፣ እውነት ስንት ሰው አንተ ጋር ሊመጣ እየፈለግን ስንት ሰው አቅርብልን ብለን እያስተላለፍን ስንት ሰው አንተ ጋር ይምጣልን ብለን ስንት የመልዕክት የላክን እኛን እሱን የጠበቅን ነው፣ እሱን የጠበቅን ነው እንጂ ያንተ ህመም ደግሞ አንጠብቅም ማለት ነው ያንተ ህመም ያንተ ህመም በፍጹም አይገባም ማለት ነው። እኛ ያንተ ጥሩነትን እየጠበቅን ነው ያንተ ምንነትን። ስንት ነገር ስትባል ስቀይ ያሳለፍክ ስንት ነገር እየተባልክ ማለት ነው። እና ሴፍዬ በአንተ ይቀይ ሰው ይቀየማል ብዬ አላስብም። በአንተ ቅይም ሰው ይይዛል ብዬ ደግሞ በምንም አይነት በፍጹም አላስብም። እና ሴፍዬ እውነት ምንም ምንም አይንካ፣ ምንም አይንካ ከእንግዲህ እኛ በቃን። እውነት በቃ እንዲህ እንደዚህ ይቀድ ቀደ አርቲስቶች የወጡ እንደዚህ ይቀድ ቀደ ምን ምራፍን ታስመጣቸው እየወጡ ተዘ በሰላም አይገቡም ማለት ነው። እና ሴፍዬ እውነት ፈጣሪ ሆይ እውነት ጨርሰ ማርልን፣ አላህ ሆይ ጨርሰ ማርልን። እኛ በቃ እንደዚህ አይነት መጥፎ ነገር እንደዚህ አይነት አታሳየን ማለት ነው። እንደዚህ ጥሩ ጥሩ ሰዎች መርጠ መርጠ መርጠ እንደዚህ አታደርግብን ማለት ነው። ስንት ክፉ አለ ስንት ጅቦች አሉ ስንት ነገር አለ ማለት ነው እና እንደዚህ ጥሩ የሚያደርግ ሰው እንደዚህ ጥሩ የሚያደርግ ሰው ደግሞ አላህ ምንም አትንካብን ምንም አትንካብን ምንም ምን ነገር ማለት አትይብን ማለት ነው እንዲህ ምን ነው የስንት ልጆችህን ራሱ ልጆችህን ሳቅታህን ቤት ቢሮህን የገባ ሰው ብታስተናግደው ሳቅታህን ተሁሉም፣ ከህፃን ህፃና ይባል፣ ከትልቅ ትልቅ ይባል፣ ከሽማግሌ ሽማግሌ ሽማግሌ ይባል፣ ምንም አይነ ስውር አይነ ስውር ይባል፣ ከሁሉም ሰው ጋር ሲተቃሳ፣ ከሁሉም ሰው ጋር እኩል ለማድረግ ሁሉም ደግሞ ለሀገር ወዳጅ አገር ወዳጅ ሁሉንም ህዝቡን የምትወድ ኢትዮጵያ ህዝብ የምትወድ በጣም ጥሩ ሰው ነህ ማለት ነው እና ሴፍዬ እሱ ጋር አርጋውን ልቀቀውና ውጣ ማለት ነው፣ ይበቃሃል። እስካሁን ድረስ ተኝተሃል። ከእንግዲህ በቃል ማለት ነው። ሴፍዬ ምንም አይንካ። እውነት ምንም ምንም ነገር በጣም ነው የምንወድ። ሴፍዬ በጣም በጣም ነው የምንወድ። እውነት ምንም አይንካ። ሴፍዬ አባታችን ምንም ነገር አይንካ። የልጆችህን የልጆችህን እነዚህ ትንሾች ልጆችህን አለ ይጠብቅ ል እውነት ያንተ ጥሩ ነገር ነው እኛ የምንመኛለን፣ ጥሩ ነገር ነው የምናየው። ኢትዮጵያ ህዝቡ በቃ በቃ፣ ሞት ይበቃል ማለት ነው። ሞት በጣም የበዛ ነው፣ ይበቃል ማለት ነው። ሰው ወጥቶ በሰላም አይገባም። ሰው ታሞ በሰላም አይገባም። ሰው አግብቶ ራሱ ተሞሽሮ በሰላም ቤት ውስጥ አይቀመጥም እና ማለት ነው። እኛ ኢትዮጵያ ውስጥ ብዙ ነገር ሰው እየጠፋ ነው። ብዙ ጥሩ ጥሩ ታዋቂዎች የጠፉ ነው። ብዙ ኢትዮጵያ ውስጥ ማለት ነው። እና ሳይቤት እውነት ምንም ነገር አይንካ፣ ምንም ምንም ነገር ማለት ነው። እና ሁላችንም ድዋ እናደርግለት። ሙስሊሞችም ድዋ አድርጉለት፣ ክርስቲያኖችም ጸልዩለት ማለት ነው። ሁላችሁም ማለት ነው። ወንድማችን እንግዲህ ምን ይታወቃል፣ ምን ይታወቃል ሳንቀር እና አንተ ጋር ሳናይ አንተንም ሳንተን ሳንል እንደዚህ አይነት ነገር አመመኝ ምናምን አትበል ማለት ነው። ለማንኛውም ቤተሰቦች ይገባቸዋል። ይማረው በሉት። በጣም ነው የሚያሳዝነው፣ እውነት ነው ምላችው። ይህ ሰው እያሳቀ ጥሩ ሰው ይመስላል፣ ግን ህመሙ ራሱ ነው የሚያውቀው ማለት ነው እና የዛሬ ቪዲዮ እንደዚህ ይመስላል። በጥሩ ነገር እስከ ስንገናኝ ድረስ መልካም ምሽት ይሁንላችሁ።